በቴዲ አፍሮ ላይ የተቃውሞ ማዕበል እስራኤል መግባቱ ቁጣን ቀሰቀሰ። ድምፃዊ ቴድሮስ ካሳሁን ከቅርብ ጊዜ ወዲህ ከዚህም ከዚያም ተቃውሞ እየቀረበበት ተቸግሯል። ሎንደን ላይ ባቀረበው ኮንሰርት ምክንያት የአማራ ተወላጆች አማራ በድሮንና በከባድ መሳሪያ በክልሉ እየተደበደበ ሎንደን ላይ እንጨፈር ማለት ተገቢነት የለውም የሚል የተቃውሞ ድምፅ አሰምተው እንደነበር እናስታውሳለን። ኮንሰርቱ ላይ ሕዝብ እንዳይገኝም ቅስቀሳ ሲካሄድ እንደነበር የቅርብ ጊዜ ትውስታችን ነው። የአማራ ተወላጆች ቴዲ አፍሮ ሰፊ ድጋፍ ያለው ከአማራ ሕዝብ ጋር በመሆኑ የሕዝቡን ሐዘን፣ የሕዝቡን ስቃይ ቴዲ አፍሮ ከመመልከት ይልቅ በዘፈን ለማሳለፍ ሞክሯል ተብሎ ሲወቀስ ነበር። አሁን ደግሞ ከሙስሊም ማህበረሰብ እና ከፍልስጤም ነፃነት ደጋፊዎች ከባድ ተቃውሞ ተነስቶበታል። ቴዲ አፍሮ ከዚህ በፊት ኢየሩሳሌም የሚል ዘፈን አለው። በዚህ ዘፈኑ ቴዲ አፍሮ ኢየሩሳሌም የክርስቲያኑም፣ የሙስሊሙም፣ የአይሁድም ሃይማኖት ተከታይ ማዕከል እንደሆነች ያስረዳል። እስራኤልና ፍልስጤም በሰላም እንዲኖሩም ይሰብካል። ቴዲ አፍሮ በአወዛጋቢው በኢየሩሳሌም ይገባኛል ጥያቄ ላይም ከተማዋ የሁለቱም እንደሆኑ ሲያስረዳ ነበር። ከ20 ዓመት በፊት ቴዲ አፍሮ እስራኤልንም ፍልስጤምንም እንደ ሀገር እንደሚመለከታቸው ሲያስረዳም ነበር። ቴዲ አፍሮ የሁለት ሀገር መንግስትነትን እንደሚቀበልም ሲያስረዳ ነበር። ቴዲ አፍሮ በፊት በነበረው አቋም የፍልስጤም ደጋፊዎች ይደግፉትና ያደንቁት ነበር። አሁን ግን በእስራኤል የምስረታ ቀን ላይ ለመሳተፍ ኮንሰርት ለማቅረብ ወደ ቴልአቪቭ መጓዙ ለዶላር ብሎ የድሮ አቋሙን ቀየር የሚል ተቃውሞ እያቀረቡበት ይገኛሉ። ቴዲ አፍሮ ብርቱ ተቃውሞ ቢቀርብበትም በእስራኤል ኮንሰርቱን በትላንትና ዕለት ማቅረብ ጀምሯል። ኦ አፍሪካዬ ቴዲ አፍሮ ምሽቱን በእስራኤል ስራውን አንድ ብሎ ማቅረብ የጀመረበት ሙዚቃ ነው። ቀጥሎ ግርማዊነቶን አስከተለ። ከዚያም ማራኪ ቀጠለ። አይኔ ሁል ጊዜ እያለም ሌሎቹን በተከታታይ አቅርቧል። ስኬቱ ሙሉ ለሙሉ ቀድሞ የተጠናቀቀ ነው። በቴዲ አፍሮ ጉዳይ ሳዲቅ አህመድና ና ጌታቸው ሽፈራው ለሁለት ተከፍለው አስተያየት እየሰጡ ነው። በተለይ ሳዲቅ አህመድ ቴዲ አፍሮን የከሰሰበት መንገድ ብዙዎችን እያከራከረ ይገኛል። በቴዲ አፍሮ ላይ ከባድ የሚባል ፖለቲካዊና ሃይማኖታዊ ተቃውሞ ያቀረበም ግለሰብ ተብሏል። ሳዲቅ አህመድ የከረረ ጥላቸውን በቴዲ አፍሮ ላይ ባያሰማ ይመከራል ተብሎም ነበር። ለማንኛውም የሳዲቅ አህመድን ሀሳብ ወደኋላ ላይ እንመለስበታለን። የእስራኤል አፍቃሪው በእስራኤል ሀገር የሚኖረው በትግራይ ጠልነቱ ብዙ ወቀሳ የሚቀርብበት ጌታቸው ሽፈራው በቴዲ አፍሮ ላይ የሚቀርበው ተቃውሞ ተገቢነት እንደሌለው አስረድቷል። ሐሳቡንም ሲቀጥል ጋዛ ውስጥ ሲዘፈን ውሎ ሲዘፈን አይደል እንደሚያድረው ለምን በቴዲ አፍሮ ላይ ተቃውሞ ይበረታልም ሲል ጠይቋል። ወደ ፌስቡክ ስገባ ቴዲ አፍሮ ጋዛ ቅርብ ርቀት ሆኖ ሊዘፍን ነው አይነት እሪታ እያቀለጠ ነው። የፈጣሪ ያለ! መጀመሪያ ነገር ለጋዛ ቀረበ አልቀረበ ዘፈን ሀራም መስሎኝ አይደለም ወይስ አንተ ጭፈራ ቤት እያመሻችሁ እንዳይሆን ብቻ። ሁለተኛ ነገር ቴዲ ስራው ሙዚቃ ነው። ከጋዛ ከጋዛማ አዲስ አበባ ዙሪያ ከመቶ ሰላሳ በላይ መስጊድ ፈርሶ ሙስሊሞች እየሞቱ እየተፈናቀሉና እየተሰቃዩ ሲዘፈን አይደል እንደ ከረመው ለምን ያን ያልታያችሁም? ሶስተኛ ነገር ኢትዮጵያ በጦርነት እየተናጠች ነው። ጦርነቱ ሙስሊሞችን ለይቶ አይተው፣ ሙስሊሙም እየተሰቃየ ነው፣ እየሞተ ነው። ቴዲ ብቻ ሳይሆን ሁሉም እየዘፈነ ነው። ለፍልስጤም ሲሆን ነው የሚታያችሁ አራተኛ ነገር እስራኤልን እንደ አንድ አጥቂ ያደርጋችሁ ከሆነ አብይ የአማራ ክልል ላይ ጦርነት ካወጀ በኋላ በአዲስ አበባ እና የፌዴራል መጅሊስ በኩል መስቀል አደባባይ እና ሚሌኒየም አዳራሽ የውደሳ የጭብጨባ ወዘተ የሽልማት ፕሮግራም ተዘጋጅቶ መስሎኝ እና ሀጅ ለአብይ አህመድ ሲዘፍኑ አላያችሁም፣ አልሰማችሁም? ቴዲ ሌላ ሀገር ሄዶ ሲዘፍን ወንጀል ሊሆን። አምስተኛ ዘፈን ከተባለ የጋዛ ተወላጆች ሙዚቀኞችም በየሀገሩ እየዘፈኑ ነው። ግብጾች ከጋዛ ማዶ እያስመቱት በሌላ ሀገር ይቅርና እዚሁ ጋዛው ሲዘፈን ውሎ ሲዘፈን አይደል እንደሚያድረው። እንዲያውም ከጦርነቱ ድብርት መውጫ ተብሎ በርካታ የዘፈን አሰልጣኝ ተመድቦ በየጎዳናው ዳንስ ይለማመዱ ያቀልጡታል። ሌላ ሀገርስ ቢሆን ለጋዛ ተብሎ በየመድረኩ ዳንስና ጭፈራ አይደል እንደሚውለው። የጋዛውን ቀንጨብ አድርጌ ለቅምሻ አያይዣታለሁ። የጋዛ ተወላጅ ሙዚቀኞችን ደግሞ ፈለግ ፈለግ አድርጋችሁ መስማት ነው። እንግዲህ ሙዚቃ ሀራም አይደለም ከተባለ አይቀር፣ እረ የገባ ነው ዳነው። እናንተዬ ምን ጉድ ነው! በቴዲ አፍሮ ላይ ከባድ የጥላቻ መልእክት አስተላልፏል የተባለው ሳዲቅ አህመድ ምን እያለ ነው? ሕዝባዊና ሕጋዊ ተጠያቂነትን ያጣው የቴዲ አፍሮ የገበያ ቁማር በሚል ርዕስ ሳዲቅ አህመድ እንዲህ ሲል ሀሳቡን አስረድቷል። በኢትዮጵያ ሰንደቅ ዓላማ ላይ መስቀልን አስፍሮ ኢትዮጵያን ክርስቲያናዊ የማድረግ ሂደት ብዙ ትችት ቢሰነዘርበትም አላቆመውም። አሁን ደግሞ ሞአንበሳ ዘምነ ነገድ ይሁዳ የሚለውን ተረት ከተዘረረበት ነፍሲ ዘራ ዘንድ ውሃ ሊረጭበት ይሁን ወይም በዓለም ውስጥ አጣብቂኝ የገባውን ጽዮናዊነትን አሻም ለማለት በሚመስል መልኩ አርቲስት ቴዎድሮስ ካሳሁንን በአይሁድ ኮከብ ተከስቷል። አርቲስቱ የአይሁድ አማኝ መሆን ከፈለገ መብቱ ነው። ግን በኢትዮጵያ የፖለቲካ ምህዳርና የሃይማኖት መስተጋብር መካከል ዥዋዥዌ መጫወቱ ለከት ስላጣ ትንሽ ልጅነትን በምልሰት ማንሳት ፈለግኩኝ። ገና በልጅነት በሥነ ጽሑፍና በሚዲያው ዘርፍ ራስን ፈልጎ ለማግኘት በሚደረገው ጥረት ውስጥ ከቴድሮስ ካሳሁን ጋር በአንድ ክበብ ውስጥ በአማተር ፀሐፊነት ለወራት የመስራት እድል ገጥሞኝ ነበር። በአርቲስት ንጉሱ ዘውገ መሪነት ጸዳል በሚል ስም የሰየም ነውና የቲያትርና የሥነ ጽሁፍ ክበብ ውስጥ ግጥሞቻችንን በማቅረብ እኔና ቴድሮስ መድረኮችን ተጋርተናል። በወቅቱ ከእርሱ ጋር በዕድሜ ሊመጣጠኑ የማይችሉ ጠንካራ ጽሁፎችን ያቀርብ ነበር። በክበቡ አባላት መካከል አባቱ ነው የሚጽፍለት የሚል ሐሜት ቢኖርም ችሎታውና ብቃቱ የግሉ እንደሆነ አስመስክሯል። ይህንን ዋሽንግተን ዲሲ እና አካባቢዋ ይተላለፍ በነበረው አቢሲኒያ ሬዲዮ በቀጥታ ስርጭት ነግረዋለው። እርሱም ለሙስሊም መጽሔት ላይ ለመስራት ክበቡን ጥዬ መሄዴን አውስቷል። ቴድሮስን በግጥም ችሎታው እንጂ መዝፈን እንደሚችል አላውቅም ነበር። አልፎ አልፎ ግን ካሉት ልጆች መካከል ሲያንጎራጉር ሸጋ ድምፅ እንደነበረው ትዝ ይለኛል። በወቅቱ የአዞ እምባ የሚል አጭር ድራማ ደርሼ ለኢትዮጵያ ቴሌቪዥን አቅርቤ ለቀረጻ ስንዘጋጅ ቴድሮስ ከኛው ጋር እንደነበረም ትዝ ይለኛል። ሁሉም ነገር አልቆ ካሜራ ስንጠብቅ ጋዜጠኛ ግርማ ደገፋው፣ ሳዲቅ በጣም ይቅርታ፣ ድርሰትህ ብቃት አለው መርምረን አሳልፈነዋል። አለቃዬ ለምን እንደሆነ አላውቅም እንዲቀርብ አልፈለግም ብሎ መርዶውን አረዳኝ። ሳዲቅ አህመድ ተብሎ በመጠራት ፈተና እንደሚኖሩ የተገነዘብኩበት ነበር። እና ግርማን አመስግኝ የተለየው ለግርማ አሜሪካ ኢሳት ስቱዲዮ ይህንን አጫውቼው ነበር። ከእነዚያ ልጆች መካከል አንዱ ቴድሮስ እንደነበረም ስነግረው በጣም መገረሙን አልረሳም። ትውልዳችን ከአብዮቱ በኋላ የፈካ ነው። የቀድሞቹ የአፄ ጨኳኝ ስርዓት ማህበሮች አቆላማጭ መሆኑ ትዝ አይለኝም። አሜሪካ ከመጣው በኋላ እኖርበት ከነበረው የካንሰስ ሲቲ ከተማ ውስጥ አንድ የኳስ ሜዳ ልጅ ቴዲ እያለ አንድ ዘፋኝን በተደጋጋሚ ሲያደንቅ ሰማለው። ቴዲ ማን እንደሆነ አላወኩም። ይህ አድናቂ አርቲስቱ የጋዜጠኛ ካሳውን ግርማሞ ልጅ እንደሆነም ነገረኝ። ልጁ ለአሜሪካ አዲስ ስለነበር መኪና መንዳት ላስተምረው ይዤው ስወጣ በኪሱ ይዞት የመጣውን ካሴት መኪናው ቴፕ ላይ ሲሰካው ግርማዊነቶ የሚል ቁልምጫ ይሰማል። ደነገጥኩ። የእኔ ትውልድ ያለፈውን ስርዓት የሚጠየፍ እንጂ የሚያደንቅ ይሆናል ብዬ በፍጹም አልገመትኩም ነበር። አርቲስቱ ውዝግብን እየሸጎጠ ጨቋኝ ሙታንን እያንቆለጳጰሰ የፖለቲካ ፍምን እየቆሰቆሰ በሀገር ፍቅር ስም ወደ አሻው የሚነግዳቸውን ታማኝ ደንበኞቹን ይዞ ከሁለት አስርታት በላይ አሳልፏል። አሁን ደግሞ የገበያ አድማሱን አስፍቶ ከአዲስ አበባው የእስራኤል ኤምባሲ እስከ ቴልአቪቭ የዘር አጥፊዎች መድረክ የንጹሐንን እልቂት የናቀ ድግስ ለማድረግ ሽረ ጉድ እያለ ነው። አርቲስቱ ውዝግብን ለገበያ አሽቅድድም የሚጠቅም መሆኑን ደንበኞቹ በደንብ አያጤኑም። በርካታ አርቲስቶች ይህን በሚገባ ያውቃሉ። ትንፍሽ ትንፍሽ ቢሉ የሚደርስባቸውን ውግዘት በመፍራት ዝምታን ይመርጣሉ። ከመታሰሩ በፊት በዋሽንግተን ዲሲ ኮንሰርት ሊያደርግ ይመጣል። በፕሮሞተሮቹ የተዘጋጀለት አዳራሽ የግዛቱን የሴፍቲ ፕሮቶኮል የማያሟላ ሆኖ ይገኛል። ኮንሰርቱን የሆነ መንደር ውስጥ ማዘጋጀቱ ክብሩን የሚነካ መስሎ ስለተሰማው የኮንሰርቱን ቀን ለማስቀየር እና ብዙ ሰው ለማምጣት ሼህ መሐመድ አልአሙዲ የመጀመሪያ አዳራሽ ኮንትራት በገንዘብ አሰረዙ የሚል ትርክት በዋሽንግተን ዲሲ እና በአካባቢዋ ገኖ እንዲሰማ ይደረጋል። በአረብና በሙስሊም ጥላቻ የጦዙት የቴዎድሮስ ደንበኞች በቁጭት ተንገበገቡ። የከተማው ሬዲዮ ጣቢያዎች በደዋዎች ተጨናነቁ። በአቶ ኤልያስ የሚመራው የኢትዮጵያ ሪቪው የፕሮፓጋንዳው ሞፈር ቢሆንም ሌሎች ኢትዮጵያ ተኮር ድረ ገጾች ተከተሉት። በመጨረሻም አርሊንግተን ቨርጂኒያ ውስጥ በአንዲት ሀገር ወዳድ እህት እርዳታ ሜሪዎት ሆቴል ውስጥ አዳራሽ ተገኘ ተብሎ ትኬቱ በውድ ተሸጠና የተሳካ ኮንሰርት ተደረገ። ይህንን ታዋቂ አርቲስቶችና ጋዜጠኞች ጉዳዩ ካለፈ በኋላ አውግተውኛል። በተለይ እርሱ ምን ያህል እንደሚንጠራራ አታውቅም። ዘፋኝ ብቻ ሳይሆን የኢትዮጵያ መሪ መሆኑ የሚመኘው ያልከኝ ታዋቂ ሰው ሂደቱን ጠንቅቀ ታውቃለህ። እንደ አንድ አማኝ ኦርቶዶክስ ከመቃብር በፊት ይህን ለህዝብ የማሳወቅ ግዴታ እንዳለብህም ይሰማኛል። ቴድሮስ ጎበዝ አርቲስት ብቻ ሳይሆን ጎበዝ ነጋዴም ነው። የጥበብ አምልኮ ካልት መስርቶ የሚያጠምቅና ደንበኞችን ያፈራ በደንበኞቹ ዘንድ ከተራራ ጫፍ የማያወጣውን ግርማዊ ማንነት አህዳዊ የፖለቲካ ማንነት ቀብቶ ማነሁለልን የሚቸረችር ነጋዴ ነው። ለምሳሌ ከጽዮናውያን ዘር አጥፊዎች ጋር የተደረገውን ስምምነት በደንብ ፕሮሞት ከመደረጉ በፊት ባለቤቱ አምለሰት ከኡስታዝ አቡበከር ጋር አዲስ በጀመረችው ፕሮግራም ላይ ቆይታ ማድረጓን ልብ ይላል። ከቀናት በኋላ ባለቤቷ የአይሁድን ኮከብ ያደረገበትን ፎቶ በገዛ ገጿ ላይ ለጥፋለች ይህን ለመረዳት አንድ አስተዋይ እንጂ ምጡቅ መሆን አይጠበቅበትም ማንኛውም አርቲስት ፖለቲከኛም ሆነ ታዋቂ ሰው የሚፈልገውን ሃይማኖት የፖለቲካ ርዕዮተ ዓለም ለመከተልም ማራመድም ይችላል በዚህ ላይ ችግር የለም ግን ለወሰደውና ለሚወስደው አቋም ህጋዊም ሆነ ህዝባዊ ተጠያቂነት ሊኖር እንደሚችል ሊያጤን ግድ ይለዋል አዎ በፍልስጤን ምድር በጋዛ ውስጥ ከ50 ሺህ በላይ ተገለዋል በናታንያሁ የሚመራው የእስራኤል ጦርና የምዕራብ ሀያላን አጋዦች ፍልስጤማውያን መግደል ብቻ ሳይሆን ፍልስጤም አለኝ የምትለውን ሁሉ አፈራርሰዋል። ግን ልባቸው በነፃነት ትግል የነደደው ፍልስጤማውያንን ማንበርከክ አልተቻለም። ይህ በዓለማችን የዲፕሎማሲና የፖለቲካ ሂደቶች ላይ ጉልህ መስመርን ያሰመረ ዕልቂት ነው። እስራኤላውያንን ጨምሮ በመላው ዓለም ያሉ አይሁዶች በእኛ ስም ግድያ አይፈጸምም በማለት ቅዋሚ የሚያሰሙበት የትግል ሂደት ብቻ ሳይሆን በየዩኒቨርሲቲው ያለው ወጣቱ ትውልድ የተሸከመው የሰላም አማናም ሆኗል። በምዕራቡ ዓለም አርቲስቶች በፖለቲካ ገብተው ሲዋዥቁ ሕጋዊ ከለላ ቢያገኙም እንኳን ሕዝባዊ የገበያ ቅጣት ይገጥማቸዋል። ሌላውን ልምሰል ባዮች በጣታቸው በደም የተነከረን ዶላር ለመቁጠር አለመቅማማታቸው፣ የፖለቲካን የታሪክን ውዝግብ መፍጠራቸው ምናልባት አንድ ቀን ሕዝባዊም ሕጋዊም ተጠያቂነት ሊያመጣ ይችላል የሚል ግምት ነው። ዝም ከማለት ትንሽ ማለት በሚል ስሌት የተከተበ ነው። ልብ ያለው ልብ ይበል።